ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁ ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮ ተጋብዛለሁ። መልካም ቆይታ። ሚኒ ከታሰረች በኋላ ሶመር እና ሚኒ የሚገናኛሉ። በጣም ደስ እያላትም ትናገራለች። እታውቃለህ እንደምትመጣ እርግጠኛ ነበርኩ። ይኸውልሽ በቃ የምትፈልጊውን ነገር አረግልሻለሁ፣ ተስማምቻለሁ፣ ክሱን ውድቅ አረግልሻለሁ። በጣም ደስ እያላት ማመንም እየከበዳት አመሰግናለሁ፣ አመሰግናለሁ፣ አንተ እኮ ታውቃለህ፣ ንጹሕ እንደሆንኩ ታውቅ ነበር አይደል? እያለችም እጁን ልነካው ስትል እጁንም ይሰበስብባታል። እኔ አንቺ ንጹሕ ነሽ ወይም ደግሞ አምኝሻለሁ አይደለም ያልኩት፣ ክሱን ትቼዋለሁ ነው ያልኩሽ። ነገር ግን በአንድ ነገር ከተስማማም ብቻ ነው። ይኸውልሽ የኪራዝ አሳዳጊነትን ለእኔ ትሰጭኛለሽ። ልጅቷን ለእኔ ትሰጭኛለሽ፣ አሳዳጊነቱን እዛ ፍርድ ቤት ላይ በምትቀርቢበት ሰዓት ይህን ነገር ትናገሪያለሽ። ግራ እየተጋባች ምን ትናገራለች፣ እንዴት አድርጌ ነው የማምነህ? ምክንያቱም ከዚህ ውጭ ሌላ ምርጫ የለሽም። አለበለዚያ እስር ቤት ትበሰብሻለሽ። ነገር ግን እኮ ቱርካን ይውል ከቱርካን ጋር ይሄ ነገር ምንም ነገር አይገናኝም። ኬራዚ የኔ ልጅ ነች። ይውል እኔ እኮ ላናግር የፈለግኩት ስለ ቱርካን ነበር። ይውል አንተ በጣም አምናሃታል፣ በጭፍና ያመንካት ሶመር። እኔና አንተ እኮ ነበርን በፍቅር መኖር ያለብን እኔን ልታምነኝ እንዲሁም ደግሞ ልታፈቅረኝ ይገባ ነበር። ከስር ከመሰረቴ በደንብ አድርገህ ታውቀኛለህ እኔ በፍጹም እንደዚህ አይነት ነገር እንደማላደርግ ልታምንኝ ይገባል ምን ይኸውልሽ እኔ ስለዚህ ጉዳይ ላውራ አይደለም የመጣሁት ለማንኛውም ይኸውልህ እኔ አሁን በተናገርከው ነገር ላይ አለስማማም እንዳትናድድ ምክንያቱም በቱርካን ልጄ በፍጹም ማደግ የለባትም ይኸውልሽ እኔ ቱርካን በምትናገረው ነገር ወይም በምሰራው ስራ ብቻ ተገድቤ መኖር ሰው አይደለሁም አሁን በነገርኩሽ ነገር ትስማሚያለሽ ከዛ በኋላ ነጻ ትወጫለሽ አለበለዛ ምርጫው ያንቺ ነው ብሎ ተናግሮ ጥሏት ይሄዳል በሌላ በኩል ቤት ቱርካን ሞዶ ሳሉን ወርዳ ሩቻን ጋር እንደደረሰች ሶነር ሄዳ አይደለ? በእርግጠኝነት የሄደው ደግሞ ክሱን ሊያነሳላት ነው አይደለም እንዴ? ቱርካን፣ ቆይ ምን ሆንሽ? አልገኝ ምን ማድረግ አለበት ታዲያ? ምን ያደርግ? ሁሉንም ነገር እኮ እንደዚህ እንዲሆን ያደረግሽው ቱርካን አንቺ ነሽ። ጭራሽን ጥፋተኛ አዎ፣ ራስሽ ነሽ። ያንን የውልሽ ያንን ፎቶ ለሚኒ በአታሳያን ኖሮ የተዝናናሽ እንደሆንሽ በአታሳያን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ከፎቶ ጋር ምንም የሚገናኝ ነገር የለም፣ ሩችያን ሚኒ የፈለገችውን ነገር ከማድረግ ማንም የማያስቁማት ለምድር የማታደርጅ ሩችያን አንቺ ነሽ እድል የሰጠሻት ቱርካን፣ የምትከራከርበትን እድል ሰጠሻት። እኛ ትክክል ሆነን ስህተት ልክ እንደሆንን እንደ ተሳሳትን ሰዎች እንድንቆጠር ያደረግሽው ቱርካን አንቺ ነሽ። እሷ ተበዳ የሆነች አየሽ። ጭራሽ ባስ ብሎ ምን ተብሎ እንደሚወራ ታውቂያለሽ? እናትና ልጅን እንደነጠልን አድርገው ነው የሚናገሩት። ስለዚህ ሩችያን እያልሻለሽ ሁኔ ጥፋተኛዋ ስህተት ሰርተሻል። ቱርካን፣ እውነቱን ልንገርሽ። ሩችያን በዚህ ወጥመድ ውስጥ እኔ ባልወድቅ ኖሮ እንዲሁም ደግሞ አንቺ ብታግዥ ኖሮ ሩችያን ይህ ሁሉ ነገር አይፈጠርም ነበር። ጭራሽ ደግሞ አታፍሪም። ምን ትክክል ነች እያልሽኮ እየተከራከርሽ ነው ያለሽ። የምትናገሪውን ነገር ይኸውልሽ፣ እያሰብሽ ተናገሪ ቱርካን። ለማንኛውም ሩችያን ልንገርሽ፣ የምኔ አሸንጓሊትን የምትሆኝ መጫወቻን የምታደረግሽ አለቅሽም። ይበቃሻል አልኩሽ እኮ። አንቺ ምንድነው የምትናገሪው? ስርዓት ያዥኝ። እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። የልጅ ልጅ ነች። በኪራዝ ቀልድ አላውቅም። ከዚህ በተጨማሪ እኔ ደግሞ ሁልጊዜም ቢሆን ከአንቺ ጎን ነኝ። ከዚህ በተጨማሪ ደግሞ አንድ ነገር ልንገርሽ፣ ልጅን ማታግዥና ከጎኑ ማትቆሚ ከሆነ ከሱ መንገድ ላይ ዞር ማለት አለብሽ። ቱርካን ከሱ ጎን ልትሆኝ ይገባል፣ በመከራው ጊዜ ብላተን አዳ ተናግራ፣ ሩቻን ጥላት ትሄዳለች። ከቆይታዎች በኋላ ቱርካንና እንዲሁም ደግሞ ሩቻያን ቁጭ ብሎ ማውራት ይጀምራሉ። ሩችያን ትናገራለች። ይኸውልሽ አዳምጭኝ ቱርካን፣ ይች ህጻን ልጅ የምን ህጻን ልጅ ለአንቺ ትልቅ እድል ነች። የተናገርሽውን ነገር በፍጹም አልተረዳሁትም። ምን ለማለት ፈልግሽ ነው? ይኸውልሽ የአንቺ ሁኔታ በመጨረሻም ታውቋል። አዎ ከባድ ነገር ነው። ቀላል ነገር አድርገሽ አትመልከቹ፣ ቱርካን በእርግጥ ይኸውልሽ፣ ሕክምናውን እያካሄድሽ ነው ያለሽው ነገር ግን መጨረሻ ላይ ሕክምናው ስኬታማ መሆኑ አንቺ ወደ ቀድሞ ሁኔታሽ ትመለሻለሽ ወይስ ደግሞ አትመለሽም የሚታወቅ ነገር የለም። ዶክተሩ እንደተናገረው አይደለም። እንዴት ቱርካን፣ በመጨረሻም አይታወቅም። ይኸውልሽ የሚፈጠረው ነገር ምናልባትም ከዚህ በኋላ እናት ላትሆኚ ትችያለሽ፣ እስከ ወዲያኛው። ይሄ ደግሞ ከባድ ነገር ነው ቱርካን። በተለይም ደግሞ ባል ከሚስቱ ልጅ ከሌለው፣ እንዲሁም ደግሞ አባት መሆን ካልቻለ ምክንያት መፈለጉና ያንን ነገር ለማካካስ መጣሩ አይቀርም። ወደ ሌላ ጋር ይሄዳል እያልኩሽ ነው በግልጽ። ትዳር የሚደገፈው በልጆች ነው። ይኸውልሽ ልጆች የሌሉበት ትዳር በመጨረሻም ፍቅሩ ይቀንሳል። ፍቅር ሊያርቅ ይችላል እያልኩሽ ነው። ታማኝነትም ልክ እንደዛው ይህንን ነገር ሰምቻለሁ። እንደዚህ አይነት ታሪኮች፣ በጣም ብዙ ታሪኮች እናውቃለሁ። እጅግ ፍቅር ያለበት ትዳር የነበረው በልጆች ምክንያት ይበተናል። ግራ እየተጋባ ቱርካን ትናገራል። ይሄ በፍጹም ሊሆን የማይችል ነገር ነው። ለምሳሌ ይኸውልሽ ልንገርሽ፣ አክስቴ ለብዙ ዓመታት ልጅ የላትም፣ ነገር ግን በእሷ መካከልና በአጎቴ መካከል ያለው ፍቅር በፍጹም አልቀነሰም። ይሄ ብቻ አይደለም ትዳራቸውም አልተበተንም። ይኸውልሽ ቱርካን፣ በውስጣቸው ፍቅር ያለ ሊመስልሽ ይችላል። ከላይ ሲመለከቱት ፍቅር ያለ ይመስላል፣ ነገር ግን ከውስጥ ብዙ ችግር ይኖራል። ምን ታውቂያለሽ? በመካከላቸው ምን እየተፈጠረ እንደሆነ ታውቂያለሽ? አሁንም ሩቻያን፣ ትክክል አይደለም የተናገርሽው። በጣም ደስተኞች ናቸው። ለማንኛውም ከዚህ በተጨማሪ ደግሞ እኔ አሁን አልወልድም ብዬ ሙሉ ለሙሉ ተስፋ አልቆረጥኩም። በመጨረሻም ሶመር እና እኔ ልጅ ይኖረናል። ለሶመር ወልድለታለሁ ነው፣ ይሄ እናምናለሁ። እኔ አንቺ አሁን ልክ ተስፋ እንደቆረጥሽው እኔ በሶመርና በእኔ በፍጹም ተስፋ አልቆርጥም። ቱርካን ይኸውልሽ፣ አሁን የምትናገሪውን ነገር እኮ ባምንሽ ደስ ደስ ይለኛል። ምናልባትም ይኸውልሽ አንድ የሚያስፈራኝ ነገር አለ ቱርካን፣ ልክ እንደ አክስትሽ እንደተናገርሽው ልክ እንደ እሷ መውለድ ባቸይስ ለማንኛውም እርሺው በቃ። ቱርካን ይኸውልሽ፣ አዳምጪኝ አሁን በዚህ ከሚኒ ጋር ባለው ጭቅጭቅ፣ ሶመርና ሚኒ በገቡበት ጭቅጭቅ በአሳዳጊነቱ ዙሪያ እባክሽ ከሶመር ጎን መሆን ያለብሽ። እሱን አታናጁ፣ አታበሳጩ ለኪራስ መሆን ያለበትን ነገር ሁሉ ያደርጋል እሱ። ስለዚህ ተረጋግተሽ እሱ ላይ ጫና ማሳደሩን ትተሽ ይሄን ነገር እስከሚያስተካክል ድረስ ልትታገሹ ይገባል። ከዚህ በተጨማሪ ይኸውልሽ ቱርካን ይህን ሰሞን ብዙም ጥሩም አይደለም ፊትሽ ጥሩ አይደለም። ልክ እንደ ድሮሽ መኳኳልና እንዲሁም ደግሞ ፊትሽን መታጠብ መልመድ አለብሽ። ራስሽን መጣል የለብሽም፣ ብላ ተናግራ ጥላ ከሄደች በኋላ በጣም ቅር እያላትም እየተናደደ ቱርካን እንበዋው ቅርር ይላል። በመጨረሻም ከዚህ ቀደም ጸንሳ የነበረችውን የፅንሱን ፎቶም እየተመለከተ ይታለቅሳለች። በመጨረሻም ሶመር ከሚኒ ጋር ተነጋግሮ ወደ ቤት እንደደረሰ ከሩቻያን ጋር ይገናኛል። ምንድን ያደረገው ሶመር? ምን ገጠመ? በመጨረሻም ክሱን አንስቼላታለሁ። ነገር ግን ይህንን ነገር ምንም ነገር ለቱርካን አላስረዳኋትም አልነገርኳትም። ቀስ ብዬ እኔ እራሴ እነግራታለሁ፣ አንቺ እንዳትናገሪ ይማይ። በመጨረሻም ሶመር ወደ ቱርካን ጋር እንደደረሰ ወደ ታች አትወርጅም? ቁርስ እንድንበላ። ምንም አይነት የምግብ ፍላጎት የለኝም። ለማንኛውም ምንድን ነው አድርገህ የመጣው ንገረኝ። ክሱን አነሳላት። ሶመርም ይናገራል። አይ ክሱን አላነሳውላትም። ልብሷንም መለባበስ ስትጀምር ወደፊት ልጅ ያሰበች ነው። ወደ አባዬ ጋሌ ነው። ምን የተፈጠረ ነገር አለ? እኔ ምንም የተፈጠረ ነገር የለም። ቆይ አንድ ጊዜ እስኪ ተረጋጊ። መቼም እዛ ሄደች ልትናገሪ አይደለም አደለ? የተፈጠረውን ችግር ልታስረጁ አይደለም ለአባትሽ። ሚኔ ትርመስመሱን ያወጣቸውን ቤተሰብ ለማስታረቅና አንድ ላይ ለማድረግ እያሰብኩ ነው ያለሁት። በጣም አዝናለሁ። ለማንኛውም የወል ሶመር። ቱርካን ቱርካን እባክሽ ተረጋጊ። ተወደደም ተጠላም የወልሽ ክሱን ማቋረጥ አለብን። የውል ሶመር ይህንን ነገር እንድረዳ በፍጹም አጠብቅ የመጨረሻ ቃሌን ተናገር ያለው ረገመ ሴት በፍፁም ከዛ ከእስር ቤት መውጣት የለባትም ያንን ክስ ማንም ሰው ሊያነሳ በፍጹም ማሰብ ራሱ የለበትም ያች የተረገመኝ ሴት የልጄ ገዳይ ነች የእጇን ማግኘት አለባት ልጅ የሞተችው በእሷ ምክንያት ነው ልጅን ብቻ አይደለም የገደለችው በህይወቴን የተጫወተችው ምናልባትም ከዚህ በኋላ ኔ መውለድ አልችልም ይህን ሁሉ ትረዳለህ ወይ ምን እያልከኝ ያለው እንዴት የልጄ ገዳይ እንድትወጣ ክሱ ይነሳላ ቱርካን ምናልባት እኛ ተጣድፈን ሊሆን ይችላል፣ ቸኩለን ሊሆን ይችላል። ስህተት እየሰራን ያለ ነው። ምናልባት እኮ የውልሽ ሚኒ እንደዛ አይነት ሰይጣናዊ ነገር አድርጋም ላይሆን ይችላል። እኛ ስለ ጠረጠርና ብቻ ሊሆን ይችላል እኮ ምን እያወራ ነው ያለው? ይታወቃል እያወራ ያለው ነገር ይኸውልሽ እጃችን ላይ ምንም አይነት መረጃ የለም። አሁን እሷ እንደገደለችብን ልጃችንን ምንም አይነት ማስረጃ እጃችን ላይ የለም። ከዚህ በተጨማሪ ዶክተሩም በምርመራ ያገኘው ነገር የለም። ምናልባትም ደግሞ እማዬን ታውቂያለሽ አይደለም? ምን ያክል አደገኛ ሴት እንደሆነች እማዬን ታውቂያታለሽ። ያንን መድኃኒት እሷ ቤት ማስቀምጠው ሊሆን ይችላል ገባሽ? እማዬ ሚኒን እንደማትወዳት የታወቀ ነገር ነው። ሶመር በራስ ጆሮ ሰምታል። ራሷ አምናለች አይደለም እንዴ ይሄን ነገር እንዳደረገች አምናለች። ይኸውልሽ፣ አዳምጪኝ ቱርካን። እኛ ከፍተኛ የሆነ ጫና ሚኒ ላይ እያደረስንባና ያለ ነው። ምናልባትም ደግሞ ይኸውልሽ ከልጇ ጋር ለመኖር ስለምፈልግ ሊሆን ይችላል። ይኸውልሽ ኪራዝን ከኒነጥቃ የአሳዳጊነት ኃላፊነቱ ሙሉ ለሙሉ ለእሷ ተሰጥቷት ልጇን ይዛ መሄድ ስለምፈልግም እኮ ሊሆን ይችላል እንደዚህ እያደረገች አለችው። ወደ እስር ቤት ራሱ ገባለው ብላ ላይሆን ሆን ይችላል እንደዚህ የተናገረችው። ይኸውልሽ አሁን እያልከኛ ሶመር፣ ስለዚህ አምናታል ማለት ነው እሷን አይደለም ጭራሽ ነጻነች እያልቅ ነው። እኔ እንደዛ እያልኩሽ አይደለም ይውልሽ ነገር ግን ነገሮችን በእርጋታ መመርመር ያስፈልጋል። እኔ ምንም የማስበው ነገር የለኝም፣ ምንም የምመረምረው ነገር የለኝም። ሶመር ይቺ የተረገመች ሚን የምትባል ሰይጣን ያልተወለደው ልጅን እንገላብኛለች። መቼም ቢሆን ደግሞ እንዳረሳ፣ መቼም ከእስር ቤት አትወጣም። እሷን ለማስወጣት አንድ እርምጃ እንዳትራመድ ነግር እያለ የጮኸ ስትናገር፣ ሩችያንም ቁጭ ብላ ጩኸታቸውን ትሰማለች። በመጨረሻም ከምግብ ጠረጴዛው ላይ ስትነሳ ኦዛርም ይናገራል። ሩቺያን እባክሽ አትሄጂ። አይሰማህም እንደ አንተ ለልጄ ላይ የቆየ ጮችበት ነው ያለችው። በእነሱ ጣልቃት ትግቢ መግባት የለብሽ፣ ምሩቻ ንተ ተረጋጊ አንቺ። በሌላ በኩል ላይ ቱርካን ራሷን መቆጣጠር እየከበዳት ነው። ይኸውልህ መቼም ቢሆን እንዳታስበው። መቼም ከዚህ በተጨማሪ ደግሞ በድጋሚ እኔ ፊት ሚኒ ንጹህ ነች ጥፋተኛ አይደለች ብለህ በድጋሚ በፍፁም እንዳትናገር ፊት ለእኔ እንዳነግረኝ። ከዚህ በተጨማሪ ደግሞ አንድ መጨረሻ ማስጠንቀቂያ እሰጥሃለሁ። ያንን ክስ አንተ ውድቅ የምታረግላት ከሆነ በአንተና በኒ መካከል ያለው ነገር በሙሉ ይጠፋል። በኒና በአንተ መካከል ያለው ነገር በሙሉ እንደገደልከው አድርገህ ቁጠረው ሶመር ብላ ተናዳ መጨረሻም ቱርካን ጥላው ትሄዳለች። ሶመር ምን ማድረግ እንዳለበት ይጨነቃል።